ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ እንዴት ቆያችሁኝ? የፋሲካ ማግስት የአክቲቪስት እንዲሁም የሙዚቀኛ ሰለሞን ተካልኝን ህልፈተ ህይወት ሰምተናል። ህልፈተ ህይወቱን ተከትሎ አወዛጋቢ ጉዳዮች ተነስተዋል። ከእነሱም መሀል ለመሆኑ ሰለሞን ተካልኝ በምንድን ነው የሞተው በተፈጥሯዊ ሞት ነው የሞተው ወይንስ ደግሞ በምግብ ተመርዞ ነው የሚሉ ጥያቄዎች አወዛጋቢ ነበሩ። በዚህ ቪዲዮ መልስ ይዤላችሁ መጥቻለሁ። ሁለተኛው ጉዳይ ደግሞ ሰለሞን ተካልኝ የት ነው መቀበር ያለበት? በህይወት እያለ ከሞትኩኝ፣ አማራ ክልል ሰሜን ሸዋ ወስዳችሁ ቀበሩኝ ይል ነበረ። እናም እዛ ነው መቀበር ያለበት ወይንስ ደግሞ ታዋቂ ሰዎችና አርቲስቶች በሚቀበሩበት በቅድስት ስላሴ ነው መቀበር ያለበት ወይንስ ደግሞ እዛው በኖርበት በአሜሪካ አትላንታ ነው መቀበር ያለበት? እነዚህና መሰል ጉዳዮች አወዛጋቢ ሆነው ቆይተዋል። እናም የሰለሞንን የስርዓተ ቀብር ለማስፈጸም የተቋቋመው ኮሚቴ ለእነዚህ ሁለት አወዛጋቢ ጥያቄዎች መልስ ሰጥተዋል። እኔም ኮሚቴው የሰጣቸውን መልሶች በዚህ ቪዲዮ የሚያቀርብላችሁ ይሆናል። አብራችሁኝ ቆዩ። ለማስታወስ ያህል ሙዚቀኛና አክቲቪስት ሰለሞን ተካልኝ የተወለደው በኦሮሚያ ክልል በኢሊባቡር መቱ ነው። የተማረውም እዛው ነው። አፉንም የፈታው በኦሮምኛ ቋንቋ ነበረ። አባቱ ኢሊባቡር አካባቢ እዛው የተወለደበት አካባቢ ባለስልጣን ነበሩ የደርግ ከዛም በ1978 አካባቢ ነው ለሙዚቃ ወደ አዲስ አበባ የመጣውና ፋጡማ የሚል የመጀመሪያ የሙዚቃ ስራውን የሰራው። ብዙ ቆንጆ ቆንጆ የሆኑ ዘመን የማይሽራቸው የሙዚቃ ስራዎችን አበርክቷል። አንድ በሉ፣ ተገፋን፣ ቼበለው፣ ሁሉም ዜሮ ዜሮ፣ ምነካሽ፣ ሀገሬ ከሚወደዱ ስራዎቹ መሀል ጥቂቶቹ ናቸው። እንግዲህ በወቅቱ ዘፈኖቹ ተወዳጅ ከመሆናቸው ባለፈ በኢህአዴግ ፖለቲካ ላይ ቀላል ያልሆነ ጫና ፈጥረው ነበረ። በዚህም የተነሳ ኢህአዴግ ሊያስረው ሲፈልግ ወደ አሜሪካን ሀገር አምልጦ ገብቷል። እናም ያለፉትን አመታት በሙሉ በአሜሪካን ሀገር በአትላንታ ነው ሲኖር የነበረው። ሰለሞን የአራት ልጆች ማለትም የሁለት ሴትና የሁለት ወንድ ልጆች አባት ነበረ። ከልጆቹ እናት ጋር ከተፋቱ ቆይተዋል። ልጆቹና የቀድሞ ሚስቱ ፍሎሪዳ እሱ ደግሞ አትላንታ ነበረ የሚኖሩት። እናም ከሳምንት በፊት እነሱ ጋር ሄዶ ልጆቹን ለማየት ተዝናንቶ ወደሚኖርበት አካባቢ ተመልሷል። እዛ የሚዝናናበት ቦታም ቢች ዳር ነበረ። ህይወት መቼ እንደምትቋረጥ ስለማታውቅ ዘናበል፣ ከፖለቲካውም ከምኑም ውጣና ዘናበል እያለ መልእክት ሲያስተላልፍ አይተነዋል። እናም እውነቱን ነው፤ ህይወታችን መቼ እንደምታበቃ የምናውቀው ነገር የለም። ዛሬ ታይተን ነገ ላንኖር እንችላለን፣ ልክ እንደ ጤዛ። ከፖለቲካውም ከጭቅጭቁ ውጡና እስኪ ራሳችሁን አፍታቱ ባለ በሳምንቱ ነበረ ህልፈተ ህይወቱ የተሰማው። እንደሚታወቀው መጀመሪያ ላይ ኢህአዴግን ተቃዋሚ ነበረ። እናም ከሀገር ወጥቶ ከኤርትራ ጋር እስከ ማበር ድረስ ደርሶ ነበረ። በመቀጠልም ደግሞ ወደ ሀገር ውስጥ በመምጣት ከኢህአዴግ ጋር ሰላም ፈጥሮ ኤርትራን እንደገና ወደ መቃው መጥቶ ነበረ። ከዛም ደግሞ የሰሜኑ ጦርነት ጊዜ ከትግራዮች ጎን ቆሞ አይዟችሁ ሲል ሰምተነዋል። ያኔ ነበረ እንግዲህ ይወዱት በነበሩ የሙዚቃ አፍቃሪው ከነበሩ ሰዎች መሀል ጥቂት የማይባሉትን ያጣው። ምክንያቱም ደግሞ በወቅቱ በነበረው ጦርነት ጊዜ የአማራን ህዝብ ሲሳደብ ነበረ። በዚህም የተነሳ ጥቂት የማይባሉ አድናቂዎቹን እንዳልኳችሁ አቷል። የቪዲዮ መጀመሪያ ላይ ወዳነሳሁት ነጥብ ስመጣ ሰለሞን ተካለኝ የሞተው በተፈጥሮአዊ መንገድ ነው ወይንስ ደግሞ ሰው ነው የገደለው? የሚሉ ጥያቄዎች ተነስተው ነበረ። እንደሚታወቀው እናም የስርዓተ ቀብሮን ለማስፈጸም የተቋቋመው ኮሚቴ ለእነዚህ ጥያቄዎች መልስ ሰጥቷል። ሰለሞን ተካልኝ የሞተው አዎ፣ እውነት ነው በምግብ ነው። ነገር ግን ሰው መርዞት ሳይሆን ሐኪም ከዚህ በፊት እባክህን የምግብህን ሁኔታ አስተካክል እያለ ይመክረው ነበረ። ነገር ግን ሰለሞን የሐኪሞችን ምክር ችላ በማለት የሚወደውንና ያሰኘውን እየበላ የኖረ ሰው ነው። በተለይ ደግሞ ጥሬ ስጋ ነፍሱ ነው። በተደጋጋሚ በሶሻል ሚዲያ ላይ ሲገልጽ እናየዋለን። ጥሬ ስጋ እንኳን የምበላው በክትፎ ጠቅልዬ ነው ይል ነበረ። ቅባታማ ጮማ የሆኑ ምግቦችን ይወድ ነበረ። ጥሬ ስጋ ይመገብ ነበረ። በዚህ የተነሳ የጤና እክሎች ገጥመውት ነበረ። እንደሚታወቀው የሰውነቱ ክብደት በጣም ከፍ ብሎ የነበረ ሲሆን እንደውም ከቅርብ ጊዜ ወዲህ በስፖርት እየቀነሰው እየቀነሰው መጥቶ ነበረ። ነገር ግን ምንም እንኳን ስፖርት ቢሰራ አመጋገቡን ሊያስተካክል ባለመቻሉ የፋሲካ በዓልን በሰላም አክብሮ ወደ አመሻሽ ላይ ትንሽ አመመኝ ብሎ ሆስፒታል በደረሰበት ነው እንግዲህ ህልፈተ ህይወቱ የሆነው። ስለዚህ ሰለሞን ተካልኝ ብዙዎች እንዳሉት እንደውም ጓደኛውም ሲናገር ሰምተነዋል። ምናልባትም ሰው ገሎት ሊሆን ይችላል፣ እናጠፋሃለን እንገልሃለን ብለው የሚይዙትበት ሰዎች ነበሩ፣ እነሱ ገሎት ሊሆን ይችላል ብሎ ነበረ ጓደኛው። ነገር ግን ሰው ገሎት ሳይሆን በአመጋገብ ችግሩ የተነሳ በመጣበት የጤና እክል ነው የሰለሞን ህይወት ያለፈው። ሌላኛው አወዛጋቢ ነገር ደግሞ ስርዓተ ቀብሩ የት ነው መፈጸም ያለበት የሚለው ጉዳይ ነው። ሰለሞን ተካልኝ ስሞት፣ አደራችሁን አማራ ክልል ሰሜን ሸዋ ውስጥ ወስዳችሁ ቅበሩኝ ይል ነበረ። እናም ከኮሚቴው መሀል ጥቂቶቹ ሰለሞን እንዳለውና እንደሚፈልገው ስርዓተ ቀብሩ መፈጸም ያለበት በአማራ ክልል ሰሜን ሸዋ ውስጥ ነው ብለዋል። ነገር ግን ሌሎች የኮሚቴ አባላት ይህንን ሊቀበሏቸው አልቻሉም። ምክንያቱም ሰለሞን ተካልኝ በህይወት በነበረበት ጊዜ በተለይ በሰሜኑ ጦርነት ወቅት የአማራን ህዝብ ሲሳደብ፣ ክብሩን ሲያዋርድ የነበረ እንደውም በጅምላ ውሾች ናችሁ ብሎ የተሳደበ ሰው ነው። ከሱም አልፎ አማራ ባለመሆኔ እግዚአብሔርን አመሰግነዋለሁ ሲል የነበረ ሰው እንዴት ነው አማራ ክልል ወስደን የምንቀብረው? የትኞቻችን ኮሚቴዎችስ ነን ይህንን ኃላፊነት ወስደን ሄደን ልንቀብረው የምንችለው አማራ ክልል? የሚል ጥያቄ በማንሳታቸው ይሄ ጉዳይ ውድቅ ሆኗል ማለት ነው። ሁለተኛው ነገር ደግሞ አዲስ አበባ ቅድስት ስላሴ ካቴድራል ልክ እንደ ማንኛውም አርቲስትና ታዋቂ ሰው ወስደን እንቅበረው ያሉ የኮሚቴው አባላትም ነበሩ። አሁንም ግን እነሱም ተቃውሞ ገጥሟቸዋል። የተቃውሟቸው ምክንያት ደግሞ እንዴት ነው ቤተ ክርስቲያንን ሲሳደብ የነበረ አባቶችን ሲዘልፍ የነበረ ሰው ቅድስት ስላሴ ካቴድራል ወስደን እንቅበረው ብንል ቤተ ክርስቲያኗ እሽ ትላለች ወይ የሚሉ ጥያቄዎች ተነስተዋል። ሲቀጥልም ደግሞ ኢትዮጵያ ውስጥ እንዴት ነው ወስደን የምንቀብረው? እኔ ኢትዮጵያዊ አይደለሁም ኢትዮጵያ መጥፋት ያለባት ናት የኢትዮጵያን መዝሙር ዘምር እንዳትሉኝ ሲል የነበረ ሰው እንዴት ነው ወደ ኢትዮጵያ ወስደን የምንቀብረው? ማንስ ነው ይህንን ኃላፊነት ወስዶ የቀብር ስነስርዓቱን የሚያስፈጽመው የሚሉ ተቃዋሚዎች ገጥመዋቸዋል። በተጨማሪም ደግሞ ኢትዮጵያ ውስጥ ወስዶ ለመቅበር የሚያስችል ገንዘብ ለማሰባሰብ በሚልም ጎፈንድሚ ለመክፈት ተሞክሮ፣ እሱም አልተሳካም። ስለዚህም በቃ ያለፉትን ዓመታት በኖርበት በአትላንታ እንቅበረው በሚል ተወስኖ መጪው ቅዳሜ ነገ ማለት ነው። ስርዓተ ቀብሩ በአትላንታ ይፈጸማል። ብዙዎችን እንደውም ያሳሰበው ጉዳይ ምን ነበረ? በአሜሪካን አንዳንድ ግዛቶች ላይ ሰው ቀባሪ ካጣ ሬሳው እንዲቃጠል ይደረግ ነበረ። እናም ሰለሞን ይሄ ነገር ይገጥመው ይሆን የሚሉ ፍርሃቶች ነበሩ። ነገር ግን ሰለሞን ይሄ አያጋጥመው፣ ስርዓተ ቀብሩ በአሜሪካ አትላንታ ይፈጸማል። የቀብር ስርዓት አስፈጻሚ ኮሚቴውም የቻላቸውን ነገሮች በሙሉ እያደረገ ነው። አብዛኞቹ የትግራይ ኮሚኒቲ አባላት ናቸው፣ ስርዓተ ቀብሩን ለማስፈጸም ደፋ ቀና እያሉ ያሉት። የሚያሳዝነው ነገር ሰለሞን ተካልኝ ከአክቲቪዝም ህይወቴ በቃኝ ብሎ ወደ ሙዚቃ ህይወቱ ለመመለስ ጥረት እያደረገ ነበረ። እንደውም አቀናባሪ እየፈለገ ነበረ፣ የግጥም ስራ የዜማ ስራውን ጨርሶ አቀናባሪ እየፈለገ ባለበት ወቅት ነበረ ህይወቱ ማለፉ የተሰማው። አንድ ከሱ ህይወት መገንዘብ ያለብን ነገር ምንድን ነው? በምትኖሩበት ጊዜ ሰዎችን ላለማሳዘብ መሞከር፣ በተለይ ደግሞ በጅምላ የሚደረጉ የስም ማጥፋትና ውግዘቶች ትክክል እንዳልሆኑ ቀባሪ እስከ ማጣት ድረስ የሚያደርሱ እንደሆኑ እንገነዘባለን። ሌሎቻችን ቋሚዎች ደግሞ ሙት አይወቀስም። አንዴ ሆኗል፣ አንዴ አርፏል። በህይወት እያለ ብዙ ብዙ ነገር ተብሏል። አሁን ግን ይበቃዋል። አስክሬን መንገላታት የለበትም። አሁን ሰለሞን ተካልኝ ሳይሆን አስክሬኑ ነው ያለው እናም ብዙ ጸያፍ ጉዳዮችን ባትናገሩ ጸያፍ ነገሮችን ባትናገሩ እላለሁ። ለሰለሞን ተካልኝ ነፍስ ይማር። ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ በሙሉ ደግሞ መጽናናት እንመኛለሁ።